ምንም ይሁን የክርስትናን ሃይማኖት የሚያሸማቀቅ ነገር ከተነገረ፣ አላሁ አክበር አላሁ አክበር እንላለን። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው፣ ካፊር ነው እያልነው ነው እያገለልናቸው፣ ሰዎችም እንዲጠላቸው እያደረግናቸው ኖርን። ከበደድ ነው ጀምሮ እስከ አርባ ጉጉ፣ ከአርባ ጉጉ እስከ ጅጅጋ፣ ከጅጅጋ እስከ ኮፈሌ፣ ከኮፈሌ እስከ ዶዶላ፣ ከዶዶላ እስከ ጎባ ያልታረደበት ቦታ አለ ወይ? የኦርቶዶክስ አይና አማራ ነው የሚባለው ኦርሞንጎሮ ኦርቶዶክስ ማንኛውም ኦርቶዶክስ ጉራቢቱ የታረደውን የጋሞ ልጅ ከአዲስ አበባ ቤቱ የፈረሰበትን ክርስቲያን የት አስቀምጠው ነው? ያንን መከላከያ ልልና የሚመኙለት የታ ላይ የተከላከለልን ምን ነው የሚከላከሉ እንዴ? ምናባዊ ነው እንደ አገርና ኑሮ ህዝብን ትጥቅ ላስፈታ ብሎ ለይቶ ብሔርና ቋንቋ ለይቶ ሌላውን በሚሊየን እያሰለጠ ነው ለይቶ ለዛውን ለሰላሳ አምስት አመት የተገደለ ህዝብና ሃይማኖት በጣም አስፈሪ ሁኔታ ውስጥ ነው ያለ ነው። እኔ አሁንም መንግሥት ህግና ስርዓት የህግ የበላይነት የሚያስፈጽም መንግሥት ይሄንን የጥላቻ ንግግር ደም የሚያፋስስ ንግግር የአማኙን አንገትና የአገልጋዩን ስሜት የነካ ንግግር በአደባባይ ላይ ሲናገር መንግስቱ ጆሮ የት ነው አይኑ የት ነው ስርዓታችንን ትውፊታችንን ሃይማኖታችንን የሚጋፋ አስቀያሚ ንግግሮች ሲናገር ተስተውሏል ግንባ አይገዛው ሲሆን የመጨረሻ ምርጫችን የሚሆነው ከአባቶቻችን በተማር ነው አንገትን መስጠት ይሆናል። ዝም ብሎ መሰደብ ሳይሆን አንገትን መስጠት ወደሚለው ደረጃ እንደርሳለን ማለት ነው። ስለዚህ አንገት ስንሰጥ ደግሞ አንገት ይዞ መውደቅም ግድ ይላል ማለት ነው። ይህንን ምን የምንጠራጠረው ነገር ነው? ወንድሜ፣ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል። ሲገሉን ጽድቅ ከሆነ ራሳችን ስናድን እጽ ከማይሆንበት ምክንያት ፈትስሙ የለም። አንዳንዴ እብድ ፓስተር አስነስተው ገድላት ተአምራትን እንዲነቅፉ ያደርጋሉ። ይህን የሚያደርገው ራሱ መንግስት ነው። አይደለም፣ ሚዛን ነው። የት ላይ ናቸው እየተባለ ነው ያለው። አይምሯቸው ደንዝዟል። ትክክል ሰርቷል። የተሰራው ማደንዘጃ ወይስ አይደለም ነው እኮ። አዎ፣ አደንዝዘውናል። መግደል መሸነፍ ነው ብለው ሰብከው አደነዘዙን። እናብይ ማለት ነው። መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ፣ አየኸው? በራሱ መሰከረበት። ታዲያ ማን ነው ግደል ያለው? አሁን መግደል መሸነፍ ከሆነ ለምን ይገላል? ግልጽ በሆነ ቋንቋ ያጣሉናል። አሰራቂ ነን ብለው መሃል ገብተው ይበጠብጡናል። ፌክ ነው፣ ጅልነት ነው። ይሄ ኦርቶዶክሳዊነት ማንነቱ አድማስ ወዲያ ማለፍ የሚችል ከናጀብ አልፎ የሚሄድ አድማስ የማይገድበው ጸራሪያን ብትፈልግ የምታገኝበት ማንነት ያለህ ነህ በሚያልፉ መሪዎችና ባጭበርባሪዎች የምንታለል አለመሆናችንን መግለጽ ያስፈልጋል ይህ ነው ተው ማለት ያስፈልጋል ነት መጭበርበር የሚባል ነገር የለም እየሰማን ነው አይደል ኦርቶዶክሳዊነት የምንለው እንዲሁ በምድራዊ ሀሳብ የምንቀርበት አይደለም ልባችሁ በሰማይ ይሁን ተብሎ የተነገረን አሁን ለምንድን ነው ልባችን ምድራዊ ከሆነ በምድራውያን እንዳንታለል ነው ሰማያዊ ሲሆን ልባችን ማንም ያታልለንም ማለት እኮ ነው። ላይለ ይኩን ህሊና ከሙ በሰማይ ያሉ ልበ ከሙ ህሊናችሁ በሰማይ ይሁን ህሊናችሁ በላይ ይሁን ልባችሁም በሰማይ ይኑር ማለት እኮ በምድራውያን አስተሳሰቦች እንዳትታለሉ ማለት ነው። በምድራዊ አስተሳሰብ የሚታለል አይኑር ማለት ነው። በምድራዊ ንግግር የሚታለል አይኑር ማለት ነው። በየቤታችን ለሰማይትነት የተዘጋጀ ስነ ልቡና ያስፈልገናል። ገድለ ሰማዕታትን ገዝቶ ማንበብ ያስፈልጋል። በየቤቱ ስንክሳር የገዛ ወጣት ሊኖር ይገባል። የቅዱሳንን ሰማዕታት ገድል ማንበብ አለበት። እንደ ኢግናጥዮስ የመሰለ ሰማዕት መፈጠር አለበት። የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዛሬዋ ክብር የበቃችው በወጣቱ ተጋድሎ ነው። ወጣቱ ነው እንድታንሰራራ ያደረጋት። ከነ ቅዱስ ማርቆስ ተጋድሎ በኋላ ከነ አባ አንጦንስ ተጋድሎ በኋላ ከነ አባ ጳውሊ ተጋድሎ በኋላ ከናባ ብሾይ ተጋድሎ በኋላ በግብጽ ክርስትና ነጥፎ ነበረ አብቅቶለት ነበረ ወጣቶች ናቸው እንደገና ተሰብስበው ተሰብስበው ነፍስ እንድትዘራ ያረጓት ዛሬ ዓለምን እየሰበኩ ነው እያንዳንዷ አጥቢያ ቤተ ክርስቲያን ዛሬ የራሷ የሆነ ድረ ገጽ አላት ትምህርት ሃይማኖት የምታስተምርበት ወጣቱ ነው ይህን እየሰራ ያለው ተጋድሎ ተራራ መውጣት ነው ዳገትን ማለት ነው፣ ቁልቁለትን መውረድ ነው፣ ሸለቆን መሻገር ነው፣ ወንዙን መሻገር ነው። ብዙ ዳገት አለ፣ ብዙ ቁልቁለት አለ። ከወጣቱ ቅድስት ቤተክርስቲያን የምትጠብቀው እንዲሻገር ተሻግሮ እንዲያሻግር ነው። እሺ፣ ወንድማችን ዲያቆን አባይኔ ካሴ ለሁላችንም ኦርቶዶክሳውያን ወጣቶች እጅግ ጥብቅ የሆነ መልእክት ነው ያስተላለፉት። እኔም በዚህ መልእክት ላይ መጨመር የሚፈልገው ነገር ቢኖረኝ አንተ ኦርቶዶክሳዊ ወገኔ፣ ወጣት ኦርቶዶክሳዊ ወጣት፣ ለአንተ ነው የምነግርህ። ልብ ብለህ ስማኝ፣ አስተውለህ ስማኝ። እባክህን፣ እባክህን በመድኃኔዓለም ፍቅር እለምንሃለሁ፣ በድንግል ማርያም ፍቅር እለምንሃለሁ። አሁን በተለያየ ቦታ ላይ ቁጭ ብለን በማደንዘዣ የተለያዩ ወሬዎችን የተለያዩ የዓለም ትርክ ምርኪ ነገሮች ውስጥ ገብተን ራሳችን የምናደነዘዝበት ጊዜ አይደለም። ዩኒቨርሲቲ ግራጁዌት አድርገን ድሮ ድሮ ሲሆን ጥሩ ውጤት አምጥተህ ስላልተመረቅህ ነው ስራ መያዝ ያልቻልከው ይባላል። አሁን በፎር ፖይንት ብትመረቅም ስራ መያዝ ከባድ የሆነበት ጊዜ ላይ ነው የደረስከው። በተለያየ ቦታ እንገፋለን። በአርሲ፣ በአርባጉጉ፣ በበደኖ፣ በሉባብር፣ በጅማ፣ በኮፈኖ፣ በባሌ፣ በተለያዩ ቦታዎች እንታረዳለን እንታረዳለን። እኛ በዚህ ደረጃ ላይ እየተገፋን እየተገፋን እየተገፋን ከሀገሪቱ ሜዳ ላይ በጠበቅናት በተንከባከብናት ሀገር ላይ ባዶ ሆነን ባለንበት በዚህ ሁኔታ ላይ አንተ ወገኔ ወጣት ኦርቶዶክሳዊ በየትኛውም ማይረባ ትርክምልኪ ቦታ ላይ እንዳትቀመጥ እየመከርኩ፣ በግልም በጋራም እቤት ሆነም ቤተ ክርስቲያን ሄደም ውጭም በየትኛውም ቦታ ስትቀመጥ ስለ ሃይማኖት ምክር ሲኖዶሱ እንደሆነ አባቶች እንደሆኑ የነውላዊነት ተግባራቸውን እየተወጡ አይደለም። በጎች በተኩላ ሲበሉ፣ በጎች ሲታረዱ፣ ቤተ ክርስቲያን ስትቃጠል ዝም ብለዋል። ይልቅ የካድሬነት ስራ እየሰሩ ነው ያሉት። ስለዚህ ከአባቶች አንጠብቅም። እኛ ከላይ ከሰማይ ከመድኃኒዓለምና የእኛ ድርሻ ስላለ ደግሞ በር ማንኳኳት የእኛ ድርሻ ነው። በሩን መክፈት ደግሞ የባለቤቱ ድርሻ ነው። ስለዚህ በሩን እስካሁን ድረስ አላንኳኳንም። በሩን ማንኳኳት አለብን። ባለቤቱ መድሃኔ አለም ደግሞ በሩን ይከፍትልናል። ቁጭ ብለን መጠበቅ የለብንም። የራሳችን ድርሻ መውጣት አለብን። መነጋገር፣ መመካከር በሃይማኖታችን ዙሪያ መነጋገር አለብን። ፖለቲካና ሃይማኖት ከሩቁ የምንልበት ዘመን አይደለም። የፖለቲካው ሜዳና ኳስ ለሌላው አስረክበን እኛ እላይ ተቀምጠን አጨብጫቢ መሆን የለብንም። ገብተን ሜዳ ውስጥ የምንጫወትበት ጊዜ መምጣት አለበት። ይህ ደግሞ እንደ ዜጋ የሁላችን መብት ስለሆነ ማለት ነው። በድፍረት ነው የምንነግራችሁ። እኛ የእኛን ስራ ስንሰራ ከላይ ከመድኃኔዓለም ዘንድ ደግሞ የሚመጣልን የእሱ በረከት አለ። በዚያን ሰዓት እንደ ቀድሞ አባቶቻችን ዘመን ዞሮ ዞሮ እኛ መጀመሪያ ለእግዚአብሔር ማደሪያው ሆነን ስንገኝ የተገባን ሆነን ስንገኝ ነው፣ እግዚአብሔርም ደግሞ እኛን በጠላቶች ፊት ሞገስ ሰጥቶም ያኖረን። አሁን ያ የቀድሞ ሞገሳችን ስላጣን ነው። ጫት ተራ፣ ስካር ተራ፣ ዝሙት ተራ፣ በተለያየ ቦታ ሱሳ ሱሶችና ነፍሰ ገዳዮችም ጋር ጭምራ አንዳንዶቻችን ከዚያ ቦታ እንውጣ። እግዚአብሔር መድኃኒ ዓለም ኢየሱስ ክርስቶስ ኃይል እንዲሰጠን እሱን እንለምን። ከዚያም በኋላ ሞገስ ከመድኃኒ ዓለም ይሰጠናል። ያን ጊዜ በፊታችን ጠላቶቻችን ሊቆም አይችሉም። ይህን ነው የምናገራችሁ። ለኦርቶዶክሳውያን ወጣቶች እንደ ግብፅ ቤተክርስቲያን ትንሣኤዋን እናመጣለን ለቤተክርስቲያናችን ግማሾቻችን እንታሰራለን፣ ግማሾቻችን ልንገደል እንችላለን፣ ግማሾቻችን በከፍተኛ ሁኔታ የስም ማጥፋት ዘመቻ ሁሉ ሊመጣ ስለሚችል ይሄንን ሁሉ ለመቀበል የአባቶቻችን እኮ ሰማያትነት እንናገራለን። አንድ ሰማያትነትን የሰውን የሌላውን ብቻ መናገራል፣ እራስም ላይ ለሰማያትነት። ቅድም መምህራችን ተናግረዋል። ምንድን ያለው ገል እናንብብ፣ ስንክሳር ገዝተን እንባ እናንብብ፣ እራሳችን በዚህ እንገንባ። ስንክሳር ገድላት አያስፈልግም እያሉ የሚተቹትን አትስማቸው። የሰይጣን ጥሩምባዎች ናቸው። የሰይጣን ጥሩምባ ነፊዎች፣ እንሱን አትስማ፣ ራስህን ስማ። ይህን ነው ምንም መክረው ለወጣቶች ኦርቶዶክሳውያን ወጣቶች፣ በሩ በርቱ።